እና አባቴ እንዴት ነህ አለኝ። ከወራን ሁለት ቀን አለፈና እንዲ አባ ብይዝስ አንተን በምንም እንደማልተካው ታውቃለህ? አባ ወደ አዲስ አበባ ነው። እንዲ አባ ኪራን እያወቅከው ግን አባቴ ይናልኝ። አሁን ባለኝ ነገር ሳልሳገቅ አስተናግድሃለሁ። እሺ በቃ አባ። እናንተ የእነ ጽናት ድራማ ክፍል ሰባ አንድ ወይኔ በጣም ነው የሚያጓጓው ማለት ነው። እንግዲህ እኔ በነገራችን ላይ ማለት ነው አባቷ ደውለው ልመጣ ነው ብለው ሲሏት ለጽናት የምትደነግጥ መስሎ የነበር ግን በጣም ነው ደስ ያላት። በነገራችን ላይ ዛሬ አሁን እላችሁ የምፈልገው ነገር ምንድን መሰላችሁ? እሰው ቤት ስትሆኑና በራሳችሁ ቤት ስትሆኑ ያለው ልዩነት። አሁን እሷ በፊት ሰራተኛ እንደነበረች ታስታውሱ ከሆነ የመጣ ጊዜ አባቷ የመጡ ጊዜ፣ ይቅርታ፣ የመጡ ጊዜ አባቷ በጣም ነበር የተሳቀቀችው። በጣም እጅግ በጣም ተሳቃ ነበረ። ምግብ ስታቀርብ ተሳቃ ምናምን። አሁን ግን ልምጣ ሲሏት እንዴት ደስ እንዳላት በደስታ ምክንያቱም በቃ ቤቱ የራሷ ሆኗል። ራሷ ትዳር መስረት አለች። አንዳንድ ትዳር መመስረት ለዚህ ደስ ይላል። በእውነት ሁለት ትዳር መስረታችሁ ቤተሰቦቻችሁ ሲመጡ ሲጠይቋችሁ ምናምን ደስ ሲል እግዚአብሔር ምስክሬ ነው ነው ምላችሁ። ስለዚህ አሁን አባቷ አባቷ መጥተው ደግሞ ያለው ነገር በጣም ደስ ሲል በእውነት ብቻ የሆነ እንዴት ልባላችሁ፣ በነፃነት ነው አባቷን ያስተናገደቻቸው ማለት ነው። ኪራም ደግሞ ያው እንደምታውቁት በጣም መልካም ሰው እና ደግ ሰው ነው። ትንሽ እንቢተኝነት አለችበት እንጂ እሷም ደግሞ እየቆየች ትለቀዋለች ብዬ ተስፋ አደርጋለሁኝ። እሷም ደግሞ እንግዲህ እንደምታወት ደስተኛ ሆና አባቷን አስተናግዳለች። በጣም ደስ ይላል። የመጨረሻ እንግዲህ ኪራም ደግሞ አስቀናችሁኝ እስከ ማለት ድረስ ከአባቷ ጋር ያላት ፍቅር በነገራችን ላይ የፅናት ለአባቷ ፍቅር ያላትና እኔ የአባቴ ፍቅር ያለኝ አንድ አይነት ነው። ሁን የአባቴ ነገር መስማም በቃ አይሆንልኝም። በቃ አይሆንልኝም። አንዳንድ ልጆች ከአባታችሁና ከእናታችሁ ሲባሉ ያው ወደ እናታቸው የሚያደሉ አለ። በእርግጥ እኔ እናቴም አላሳደገችኝም፣ እነሷን የማረውና በህፃናቴን የሞተችው ግን ደግሞ አባት እኔ የአባቴ ነገር ብስማም። ስለዚህ ፅናትም እንዳየዋት ከሆነ አባቷ በቃ ህይወቷ ነው። በቃ ብላለች ለኪራም ነግረዋለች እኮ። አንተና አባቴ ናቸው የመኖሬ ምስጢር ብለዋለች ለመኖሪ ትርጉም የምሰጡኝ ሁለታችሁ ብቻ ናችሁ። ተስፋ የማደርግባችሁ ከፈጣሪ በታች እናንተ ሁለታችሁ ናችሁ፣ እና እንዳት ተወኝ ያደረሃም ብለዋለች፣ አስጠንቅቀዋለች ማለት ነው። እና በነገራችን ላይ ፍቅር ገንዘብ፣ ፍቅርን ገንዘብ አይቀይረውም። ፍቅር ፍቅር ነው በቃ። ፍቅር በገንዘብ የተመሰረተ ፍቅር መጨረሻው አያምርም። ስለዚህ ጽናትዬም እንግዲህ የኔ ቆንጆ የኔ ቅመም የቤት ሰራተኛ ሆና ትትናያላት በስነ ስርዓት ያሳደጋት ቤተሰቦቿ ያሳደጓት፣ የእውነት ነው የምላቸው። አንዳንዴ አስተዳደግ አስተዳደግ በጣም አስፈላጊ ነው። አሁን እሷ ከአስተዳደጓ ጀምሮ የአባቴ ነገር የሆነ ነገር ሲፈጠር እንኳን ልታገባ እንኳን እንጋባ ሲላት እንኳን አባቴስ አባቴ መጠየቅ አለበት ነው ያለችው። እና አንዳንዶቻችሁ እንጋባ ሲሏችሁ እሺ ነው የምትሉት። ቤተሰቦች ይጠየቁ ምናምን አትሉም። አልጋ ላይ ከወጣችሁ በኋላ ነው ቤተሰብ ይጠየቅ የምትሉት ማለት ነው። በየቤርጎ ቤቱ ስትዞሩ ስትዞሩ ስትዞሩ ከርማችሁ ልክ መጨረሻ ላይ ቤተሰብ ላይ ሽማግሌ ላክት ያለሽ በየቤርጎ ቤቱ ስትዞሪ ስትዞሪ ስትንከራተች ኑረሽ ማለት ነው እና ስለዚህ በየቤርጎ ቤቱ ከመዞራችሁ በፊት በመጀመሪያ ከቤርጎ ቤት በመሄዳችሁ በመጀመሪያ ቤተሰቦቻችሁ ጋር ሽማግሌ እንድልኩ አድርጉ ማለት ነው። የእውነት ነው የምላችሁ። አንደኛ ወንድ ልጅ መጀመሪያ የሚፈልገውን ካገኘ እናንተን ይነቃቸዋል። ሁለተኛ ነገር ደግሞ በሃይማኖትም አይፈቀድም። መጀመሪያ ሽማግሌ የተልኮ ነው ከዛም በኋላ ቤተሰብ ፈቅደው ነው በስርዓቱ ነው የሚባለው። አሁን በእርግጥ ሁሉም ያው ስርዓቱን ምንም እየጠበቅን አይደለም፣ ግን እግዚአብሔር በቸርነቱ ይማረን እንጂ እንደ ቸርነቱ እና ለማንኛውም የፅናት ድራማ በጣም በጣም ነው የሚያስደስተው በእውነተኛ ታሪክ የተመሰረተ ስለሆነ ማለት ነው። እኔ በጣም ወድቻለሁ የእውነት። ስለዚህ እናንተ ምን ላይ ትወዱታላችሁ ማለት ነው። ላይክ ሼር አድርጉ ለምትወዳቸው ሰዎች ማለት ነው። ለምን ትምህርት አለው። ይሄ በጣም አስተማሪ ነው። በተለይ በተለይ ትግስተኛ ሰው ደግ ሰው መጨረሻ ያምራል። ግን ሌላኛው ደግሞ ከዚህ ድራማ የተረዳሁት ድራማ ድብቅ መሆን አስፈላጊ አይደለም፣ ግልጡ መናገር ነው በፍቅር ስትሆኑ በሁለታችሁ መካከል ድብቅ ነገር መኖር የለበትም። በሁለታችሁ መካከል ግልጥ መሆን አለባችሁ። እናንተ አንቺም የተሰማሽን እሱም የተሰማውን መናገር ማለት ነው።